ለማን ሊወስደው ይችላል? ስትኖር የነበረውን ቤተሰብ መጥቼ በጠበቅኳቸው አይደል። ፖሊስ ጠርች ሳላስቀፈድዳት ከዚህ ቤት አስወጣት። ቆይ ለምንስ ቤት ሁላችሁም ሳለ የምትወዷት ማንን? ያቺ ለባሎ አይመስለኝም። ይኸውልሽ፣ አልብሻትሽ፣ አልብሻት ናታለን። እስቲ ሲዘኑ የለም እንዴ? ምን አለበት ፈጣሪ በሰጠን ጸጋ ጥሩ ነገር ብንሰራ እንጸድቃለን እንጂ አንኩን እንዴ። ስለዚህ ሆን ብላ ያደረገችው ሰውነት በእርግጥ ውሃ ለምስክርነት ማትበቃ ቢሆንም በአቢጌል ኪስ ውስጥ ጌጣጌጦችን አይቻቸዋሉ። ይብለኛል አቢጌል ቦርሳውን ክፈችው። አበጌል የማትወጣው ችግር ውስጥ ገብታለች። ታዲያ አበጌል ወደ ችግር ውስጥ ስትገባ ዳጣ እስከ ፊት ለፊት ምን ይጋረጥባት ይሆን? እውነት ከዚህ በኋላ ዳጣን ትተዋት ይሆን? አበጌሎች አበጌሎች ትልቅ ውርደት ውስጥ እየገባች ነው ያለችው። ነገር ግን ዳጣ ደግሞ እውነቷ ስለሚወጣላት ወደፊት የሚቀጥለው ህይወቷ በምን መልኩ ይቀጥል ይሆን እያለን ወደፊት አብረን የምንመለከተው ይሆናል። ቤተሰብ እንኳን ደህና መጣችሁ። ለቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ በማድረግ እስኪ ወደፊት የሚፈጠረውን ነገር ምልከታችሁን ኮሜንት ላይ አስቀምጡልኝ። ምልከታ ደግሞ ለእናንተ ይዤላችሁ ቀርቤያለሁ። አቶ ደረጀ የአበጌለሽን ክፋት ሲመለከትና አሁን ቦርሳው ውስጥ ወርቁና ጌጣጌጦቹ ካገኛቸው እውነት እንደተባለው እሷ ወስዳው ከተገኘ የሚወስደው ውሳኔ ምን የሚሆን ይመስላችኋል? እውነት አንድ ልጅ የእናቷን ወርቆች ሰራርቃ ከዛ ደግሞ ሌላ ሰውን ለማስተቸት ስትል በዚህ ልክ ክፋት የተጓዘችበትን ይረዳት ይሆን? ሌላስ ምን አድርገሽ ነው ምን ሆና ነው ለዚህ የዳረገሽ ምንድን ነው ብሎ ይጠይቃት ይሆን ወይንስ ደግሞ አሳልፎ ለፖሊስ ይሰጣት ይሆን? ይመስለኛል ቅጥቅጥ አድርጎ አሳልፎ ለፖሊስ የሚሰጣትም ይመስለኛል፣ ሳስበው ማለት ነው። በቀጣይ ክፍሉ ግን የሚሆነው ይሄ ነው የሚመስለው ማለት ነው። ይሄን የምልከታ ይሄ ነው። ዳጣ እውነታው ቢወጣላትም ግን እናትየዋ ልጃቸውን አሳልፈው ለፖሊስ እንድትሰጥ ስለማይፈልጉ ብቻ አምነው በፍጹም አይቀበሉም ወይም ደግሞ ሌላ አዲስ ምክንያት ፈጥራ አበጌለሽ እኔ አይደለሁም የከተትኩት፣ እሷናት እሷ ናት የከተተችው ልትልም ትችላለች። አቤል ይህንን ከተመለከተ በኋላ ለአበጌለሽ ያለው ስሜት ተሟጦ የጠፋ ይሆን? እንዴት እንደሚሆን እንግዲህ እናያለን፣ እንመለከታለን። የውሃ ቀናነት ታዲያ ዳጣን ከገባችበት ጉድጓድ ውስጥ ወደ ላይ ምንጠቅ አድርጎ እንዳወጣት ያክል ነው፣ እኔ ስሜቱ እየተሰማኝ ማለት ነው። ምክንያቱም ብዙ ቀና ልቦች ያላቸው ሰዎች የሌሎችን ሰዎች ውድቀት ስለማይፈልጉ የፈለገ ቤተሰብ እንኳን ዙሪያውም ቢሆኑ አሳልፈው ይሰጣቸዋል። ስለዚህ ውሃም ይህንን ድርጊት ነው ያደረገችው አሳልፋ እህቷን የሰጠችው። ምክንያቱም ዳጣ የዋህነቷ ቀናነቷ በልቧ ውስጥ ስላደረ፣ ውሃ ዳጣን እጅግ አብዝታ ወዳታለች። ታዲያ አቶ ደረጀም ይህንን ውሃ ነች አለችው የሚለውን ቃል ስለሰሙ ብቻ ውሃን ደግሞ አብዝተው ስለሚወዷት እና ከሁሉም ልጆቻቸው ለይተው ስለሚያዩዋት ይመስለኛል አምኖ ተቀብሏል። ናታንም ለዳጣ ያለው ስሜት እጅግ የተለየ የፍቅር አስተያየት ቢሆንም ነገር ግን እውነታን ደብቆ ማስቀመጥም አልፈለገም። በመሃል ገብቶ እነሱን ለማስታረቅም አልፈለገም። አሳልፎ አበጌለሽን መስጠት ነው የፈለገው። ምክንያቱም የአበጌለሽ ቅናት ከልክ እያለፈ ነገሮችን እያበላሸ ቤተሰቡን ከቤተሰብ እያበጣበጠ እንደሆነ ስለተመለከተ ይህንን አድርጎ አፍኖ መያዝን አልፈለገም። ለዛም ዳጣ ያለ ጥፋቷ ያለ ስራዋ ወደ እስር ቤትና ከቤትም እንድትወጣ አይፈልግም። ምክንያቱም ለነገ አይኖቹ አርቀው እየተመለከቷት ለነገ እያጯት ያለችው ውዷና ውብ የሆነችው በሱ እይታ ፊቷ ዱርዬ ፊት ቢኖረውም ልቧ ግን ቀናነቷ እጅግ ክስፎ ስለታየው እሷን ላለማጣት ሲል ግዴታ አበጌል ሽንክፋቷን አጋልጦ ዳጣ ከዛ ቤት ለብዙ ጊዜ እንድትቆይና እውነታውን ከሱ ጋርም ሆና አብራ እንድትጋፈጥም ማድረግና የፈለገው። ታዲያ ይህንን ያደረገው ናታንን ነገ አበጊለሽ እሱ እንደተናገረ እና ከውሃ ጋር ተመሳጥሮ ይህን ነገር እንዳደረገው ስታውቅ ተጣላ ይሆን ወይንስ ፍቅሯ እንዲሁ ይቀጥል ይሆን? አብረን አጓጊ የሆነ ነገር ነው እየጠበቅን ያለ ነው። ስለዚህ ይህንን አጓጊ ድራማ ደግሞ ማለት ነው በፍቅር የምንጠባበቀው ይሆናል ማለት ነው። ሰላምዬ ደግሞ ሳታስበው ድንገት ሳታስበው ልጇ ከጠፋችበት የመጣች አይነት ስሜት ይሰማኛል። ምክንያቱም ተመልክታችሁ ከሆነ ጸጉሬን ደባብሽልኝ እስኪ አሻሽልኝ ብላ ዳጣ ከጭኖቿ ላይ ገደፍ ብላ ነበረ። ታዲያ ሰላምም ፀጉሮቿን እያሻሸች የእናትነት ፍቅርን እየሰጠቻትም ነበረ። ተመልክታችሁ ከሆነ ዳጣ አይኖቿን ጨፍና በተመስጦ ርቃ ሄዳለች። ሰላምም እጆቿን በፀጉሮቿ ውስጥ እያንሸራሸረች ብሩቅ ተጉዛለች። እናትሽ እንደዚህ አታደርግልሽም ነበር እያለች ጥያቄ ማቅርባላታለች። እውን ሰላም እንደ እኛ እንዳሰብ ነው እና እኛ እንደገመት ነው የዳጣ እናት ትሆን? የሚታየው ነገር እና አክታቸው ልባቸው፣ ወይም ደግሞ ሁኔታቸው በሙሉ የሚያሳየው ነገር ቢኖር ዳጣ የሰላም ልጅ እንደሆነች ነው። የሰላም ልጅ እንደሆነች የቤቱ እማወራ ስታቅ ሰላም እንታስ ወጣት ይሆን ወይስ ደግሞ ሰላም ላይ አደጋ ታደርስባት ይሆን? የኔ ምልከታ ግን እንደሚመስለኝ የሰላም ላይ ትልቅ አደጋ ከፊት ለፊት የተጋረጠ ይመስለኛል። እውን እንዳልነው፣ እኛ እንደተመለከትነው ዳጣ ልጇ ከሆነች የሰላም መጣፈንታ ወደፊት እንዴት እንደሚሆን አስባቸው። ተመልክቷል። እዚህ ጋር አበጌ ለሽም የክፋት ጥግ እያሳየቻት ነው። እናትየዋም ደግሞ ምንም መልካምና ቀና ሴት ነሽ እያለ አቶ ደረጀ በሞጋግሳትም፣ ነገ ግን በትዳሯና በልጆቿ ሌላ አዲስ ልጅ ተፈጠረ ሲባል ማንም ሴት ቢሆን ዝም ብላ የምትመለከት አይመስለኝም። ሌላ የክፋት ጥግ ደግሞ ማሳየቷ የማይቀር ይመስለኛል። ውሃ ግን በቀናነቷና ደስ በሚል ማራኪ በሆነው ልጅነት ልጅነት በሚሸተው አክቶቿ እጅግ በጣም የሆነ ከሰው ልብ ውስጥ የምትገባ ድራማውን ውበት እየሰጠችው ያለችው ልጅ ነች ማለት ነው። እንዳጣም እውነት በቃ የሆነ አይታችኋት ተወዳጅ የሆነች ልጅ እና እና በዚህ ድራማ ውስጥ እኔ የተረዳሁት ነገር ቢኖር አብዝቶ ቅናተኛ መሆንና አብዝቶ ደግሞ የማይሆንን ነገር መፈለግ ምን ያክል ወደ ክፋት እንደሚወስድ ነው እየተመለከትኩት ያለው። አበጌለሽ የምትፈልገው ልጅ ገና የእሷ ይሆን አይሆን፣ ይች ልጅ ውደዳት አይውደዳት ሳታቅ ማለት ነው ክፋቶችን እየጠነሰሰች እሷ ወደ ጉድጓድ ውስጥ እየገባች እየገባችን ያለችው ልታገኘውም ላታገኘውም ትችላለች እኮ ይሄ ልጅ እኮ ዳጣንም፣ ሊወዳትም ላይወዳትም ይችላል። ነገር ግን እሷን ጉድጓድ ቆፈር ይከታለው ስትል፣ እሷ በቆፈረች ጉድጓድ ራሷ ልትገባበት መንገድ ላይ እየተንደረደረች ትገኛለች። አቶ ደረጀ ደግሞ ከዛ ከቆፈረችው ጉድጓድ ይከቷታል ብዬ ነው የማስበው። ምክንያቱም እሳቸው እውነትን መጋፈጥ ነው የሚፈልጉት። በዛ ላይ ደግሞ ለዘመናት ሲጠብቁት የነበረችው ልጃቸው ጎዳና ላይ የጣሏት፣ ከፀፀት አለንጋ እየተገረፉ የኖሩበት ልጃቸውን ዛሬ ወደ ቤታቸው ሰተት ብላ ስትመጣ አበጌ ልጅ ደግሞ ክፋት ጠንስሳ ጉድጓድ ቆፍራ እዛ ውስጥ እንድትገባ በማድረጓ ራሱ የጭካኔ ጥግን የሚያሳያት ይመስለኛል። ምክንያቱም አይታችሁ ተመልክታችሁ ከሆነ ገብታ አባዬ ስትል አባዬ አትበይኝ የሚል ነገር ነው የተናገሯት ማለት ነው። ከመጀመሪያውም ቢሆን እንደ ልጅም አምነውም አልተቀበሏትም። ልጅቷን እጅግ እሳቸው ይጣሏታል ማለት ነው። እናትዮዋ ብቻ ነች ለአበጌልሽ እንደናት ያላት ምልከታ በፍቅር የምትከበላት ምክንያቱም ባህሪዋ ከሰዎች ጋር የማይግባባ ባህሪ ነው። ኢቭን እንኳን ውሃ እንኳን አትወዳትም ከባህሪዋ የተነሳ አያችሁ። ምንጊዜም ቢሆን ባህሪያችሁ ከሁሉም ለየት ያለ ከሆነ ማንም ቢሆን አይወዳችሁ፣ ማንም ቢሆን ከእናንተ ጋር አብሮ መቀመጥን አይፈልግም። ስለዚህ አበጌሎች ጋርም እየታየ ያለው ሰላምም እንደዚሁ ፊት ልትሰጣት አትፈልግም። ናታንም እሷ ለፍቅር ልቧ ቢያጨውም ናታን ግን እንደዚህ አይነት የክፋት ጥግ ያላትን ሴት ማንም ሰው ሊወዳት የማይችልን ሴት ደግሞ በልቡ ውስጥ ማስገባትም ስለማይፈልግ ብቻ ምንም አይነት ኬርለስ ነው የሆነባት ቦታ ሊሰጣትም ፍቃደኛ አይደለም። እሷ አብዝታ ብትፈልገው ብትወደውም ነገር ግን እሱ ግን በፍጹም እዚህ ጋ ሰዎች ውበት፣ ቁንጅና ምናምን ስላላቸው በፍቅር ማንንም መንበርከክ የሚችሉ ይመስላቸዋል። ኖ እንደዛ አደለም። ዋናው ጸባይ ነው። ስለዚህ አበጌለች ጸባይ ቢኖራት ኑሮ ናታንን የራሷ ማድረግ መንበርከክ ትችል ነበር አይኑ ሌላ እንዳይመለከት ማድረግ ትችል ነበር። ዛሬ ዳጣን አይኑ እንዲመለከት ያደረገችው የራሷ ባህሪ ነው። ክፋቷ፣ ተንኮሏ ሌሎቹን ጉድጓድ እየቆፈረች ለመክተት የምታደርገው አክቲንግ ነው። ይሄ በቃ ይሄ እንዲጠላትና እንዳይፈልጋት እየራቃት እንዲሄድ ነው ያደረጋ ስለዚህ ማንኛችንም ቢሆን እኛ የምንፈልገውን ነገር በጉልበት ወይም ደግሞ በክፋት የራሳችን ማድረግ የምንችል ይመስለናል ነው እንደዛ አይደለም። እንግዲህ ሰላምዬ ደግሞ የእናትነትን ቃና ጣም የምታዩባት አይነት ነው የምትመስለው። ኢቨን እንኳን ዳጣን እየመከረቻት ከናታን ጋር ያለሽ ግንኙነት እስከምንድረስ ነው? አበጌለሽ እንደዚህ ነች፣ ከእሱ ብትርቅ ይሻላል፣ ለመኖር ስትይ እትዬ፣ ጥሩ ሰዎችና ጥሩ ሰው ነች፣ ግን በኋላ ላይ ችግሩ እንደተፈጠረ ካወቁ በኋላ አንችን እዚህ ቤት ሊያስወጡሽ ይችላሉ፣ እያለችም ከጎኗ እንዳትርቅ አይነት፣ እንደዛ አይነት ስሜት እየተሰማት ያለም ይመስላል ለተመለከትኩት ከሆነ እንደዛ አይነት ነገር ነው እያየሁ ያለሁት። ነገር ግን ይሄ ድፍርስርስ ያለው የህይወት ውጣ ውረድ ከዳጣ ጋር ያለው ጥርት ብሎ ጽድት ያለ ድፍርስርስ ያለው ጠፍቶ ጥሩ የሚሆን ይመስላል። በእርግጥ ከፊት ለፊት የተጋረጡባት ፈተናዎች ይኖራሉ። ቦርሳው ውስጥ ያ ውድ ጌጣጌጥ ካልተገኘ፣ እናትየዋ አምና ካልተቀበለች ያንን ነገር አበጌልሽ ነች ያደረገችው ብላ አምና ካልተቀበለች፣ ከፊት ለፊት የሚደርስባት ነገር እጅግ በጣም ከባድ ይመስለኛል። አቶ ደረጀም ደግሞ ውሳኔያቸው ምን እንደሚሆን እውን ያን ጌጣጌጥ አበጌል ነገር ከተገኘ ለዳጣ ያለው ምልከታና ዳጣን ከዛ ቤት የማስወጣት እድሉ መቶ ፐርሰንት እርግጠኛ እንደሆነ ነው እኛም የተመለከተ ነው። ምክንያቱም ለባለቤቱ ውሃየን ይንሳኝ ብሎ በትልቁ ምሎላታል። ያንን ደግሞ እስከ ማለት ድረስ እንደሚተገብረውን ዳጣ እዛ ቤት ትወጣ ይሆን ወይስ ትቀጥል ይሆን የሚለው ደግሞ የሁላችንም ልብ አንጠልጣይ ጥበቃዎች አሉ ልባችን በቃ እየጠበቀን ያለው ከዛ ቤት ወጣ ይሆን አበጌልሽስ ቦርሳውን ስትዘረግፈው እነዛ ጌጣጌጦች ይወጡ ይሆን አቶ ደረጀ ያንን አይተው ከግድግዳ ጋር ያጋጯት ይሆን አቤልስ ከዛ ቤት ያለው እጣ ፈንታ ወደፊት ቀጣይነት ይኖረው ይሆን ወይንስ በዳጣ ምክንያት ከዛ ቤት እንዲወጣ ይደረግ ይሆን ሰላም እናትነቷ ይወጣላትና እናትና ልጅ ይሆን ይሆን የሁላችንም ልብ አብዝቶ በጉጉት የሚጠብቀው ይሆናል ማለት ነው ምሽት ላይ ታዲያ ይህንን አጓጊ የሆነ ድራ ድራማቲክ ሆኖ ነገር ግን ከእውነተኛ የሚመስለውን ይዘንላችሁ እንቀርባለን። ቀጣይ ክፍሉ ይዤላችሁ ነው የሚቀርበው ታዲያ እናንተም ደግሞ ሰብስክራይብ፣ ላይክ እያደረጋችሁ አብራችን ከእኔ ጋር እንድትሆኑ እጠይቃችኋለሁ፣ የኔ ተወዳጆች።